ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። በመጀመሪያ ደረጃ ፈረንሳይ በደቡብ አሜሪካ አማዞን ጫካ ውስጥ ከፍተኛ ጥበቃ የማይለየው እስር ቤት ልትገነባ ነው። መረጃውን ወደ እናንተ የምናደርሰው ይሆናል። በመቀጠልም ታንዛኒያ የአሜሪካ ዶላር በሀገሪቱ ውስጥ ጥቅም ላይ እንዳይውል አግዳለች። መረጃውን ወደ እናንተ የምናደርሰው ይሆናል። በመቀጠልም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ንግግር ይጀምራሉ አሉ። የዚህን መረጃም ወደ እናንተ የምናደርሰው ይሆናል። በቀጣይም የጣሊያን ሴሪያ ደረጃ በሳንቲም ሊለይ ይችላል ተብሏል። የዚህን መረጃ የምንነግራችሁ ይሆናል። በመጨረሻም የድምፃዊት ሃይማኖት ግርማ አራተኛ አልበብ ጅንኑ ላድማጭ ሊቀርብ ነው ተብሏል። እነዚህንና መሰል መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ ግብዣችን ነው፣ ተከታተሉን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በቅድሚያም ፈረንሳይ በደቡብ አሜሪካ አማዞን ጫካ ውስጥ ከፍተኛ ጥበቃ የማይለየው እስር ቤት ልትገነባ ነው ተባለ። የፈረንሳዩ የፍትህ ሚኒስትር ጌራልድ ድራማኒ ፍሬንች ጉያና በተባለ የፈረንሳይ የባህር ማዶ ግዛት እስር ቤቱ እንደሚገነባ መናገራቸውን ዘ ቴሌግራፍ ጽፏል። የፍትህ ሚኒስትሩ እስር ቤቱ በዚህ እንዲገነባ ወስኛለው ማለታቸው ተሰምቷል። እስር ቤቱ የአደገኛ እጽ አስተላላፊዎች፣ የአሸባሪዎች እንዲሁም የከባድ ወንጀለኞች መታሰሪያ እንደሚሆን ታውቋል። በፈረንሳይ ጉያና የሚቋቋመው እስር ቤት አደገኛ ወንጀለኞችን ነጥሎ መቅጣት እንደሚያስችል ታምኖበታል። ጉያናም ራሷ ከባድ ወንጀል የሚበዛባት ግዛት ነች ተብሏል። ፈረንሳይ ያቀደችው ከፍተኛ ጥበቃ የማይለየው የጉያና እስር ቤት ከሁለት ዓመት ተኩል በኋላ ስራ እንደሚጀምር መረጃው ተጠቅሷል። በመቀጠልም። ታንዛኒያ በይፋ የአሜሪካ ዶላር በሀገሪቱ ውስጥ ጥቅም ላይ እንዳይውል አገደች። ታንዛኒያ የብሪክስ አባል ሀገራትን ፈለግ በመከተል በሀገር ውስጥ ግብይቶች የአሜሪካ ዶላር በይፋ አከልክላለች። የታንዛኒያ ባንክ በሀገር ውስጥ ግብይቶች ላይ ሁሉ የውጭ ምንዛሬዎች ሙሉ በሙሉ የከለከለ ሲሆን የታንዛኒያ ሽልንግ ብቻ ሕጋዊ የጨረታ ሰነድ እንዲሆን አድርጓል። በመቀጠልም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ንግግር ይጀምራሉ አሉ። ትራምፕ ሁለቱ ተፋላሚ ሀገሮች የተኩስ አቁም ንግግር ይጀምራሉ ያሉት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ትናንትና ከሁለት ሰዓት በላይ የቆየ ስልክ ውይይት ካደረጉ በኋላ እንደሆነ አልጀዚራ ጽፏል። የሩሲያው ፕሬዚዳንት ቭላድሚር ፑቲን በደፈናው ጦርነቱን ለማስቆም የሚያስችለው መንገድ ይዘናል ይሆናል ማለታቸው ተሰምቷል። በሁለቱ አገሮች መካከል ቀጥተኛ ንግግር እንዲደረግ ለተወጡት ድርሻ ፑቲን ትራምፕን አመስግነዋል ተብሏል። ትራምፕ አጣዳፊ የተኩስ አቁም መደረግ አለበት ሲሉ፣ ፑቲን በበኩላቸው ከዩክሬን ጋር ተገቢው ስምምነት ከተደረሰ የተኩስ አቁም እንደሚደረግ መናገራቸው ተሰምቷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለአጣዳፊው የተኩስ አቁም በሩሲያ ላይ በተጨማሪ ማዕቀብ የታገዘ ግፊት ሊደረግባት ይገባል ማለታቸው በመረጃው ተጠቅሷል። በመቀጠልም የጣሊያን ሴሪያ ደረጃ በሳ ሳንቲም ሊለይ ይችላል። የጣሊያን ሴሪያ በዚህ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦችን ለመለየት ሳንቲም ሊጠቀም እንደሚችል ተገልጿል። በሴሪያው የአውሮፓ ሻምፒዮንስ ሊግ ተሳትፎ ቦታን ይዘው ለማጠናቀቅ ጁቬንትስ፣ ሮማ እና ላዚዮ ፉክክር ላይ ናቸው። ጁቬንትስ እና ሮማ ያላቸውን የነጥብ ቅርብ ተከትሎ የሻምፒዮንስ ሊግ ተሳታፊውን ክለብ ለመለየት ሳንቲም ጥቅም ላይ ሊውል የሚችልበት እድል እንዳለ ተነግሯል። ክለቦቹ ሊጉን በእኩል ነጥብ ከጨረሱ ደረጃቸው በምን ይለያል ከተባለ በእርስ በእርስ ግንኙነት በእርስ በርስ ግንኙነት የጎላ ልዩነት፣ በሊጉ የጎላ ልዩነት፣ ብዙ ጎል ባስቆጠረ፣ ሳንቲም በማስፈንጠር የመጨረሻው አማራጭ። ጁቬንትስ ሶስት ለዜሮ ተሸንፎ ሮማ አንድ ለአንድ ከተለያየ እና ላዚዮ ሊቼን ማሸነፍ ካልቻለ፣ ጁቬንትስ አራት ለአንድ ተሸንፎ ሮማ ሁለት ለሁለት ከተለያየ እና ላዚዮ ሊቼን ማሸነፍ ካልቻለ ደረጃቸው በሳንቲም የሚለይ ይሆናል። በመጨረሻም የድምፃዊት ሃይማኖት ግርማ አራተኛ አልበም ጅንኑን ለአድማጭ ሊቀርብ ነው። ከዚህ በፊት ሶስት አልበሞች ለአድማጭ ማስታወቂያ ቀረበችው ኦማይሬ በተሰኘው የሙዚቃ ስራ ከአድማጮቿ ጋር የተዋወቀችው ሃይማኖት ግርማ አራተኛ አልበቧን ለህዝብ ልታደርስ ቀን ቆርጣለች። አዲሱ አራተኛ አልበቧ 12 ያህል ትራኮች እንደያዘ የተናገረችው ድምፃዊቷ በርካታ የሙዚቃ ሰዎች እንደተሳተፉበት ተናግራለች። ድምፃዊቷ ሙዚቃ በግል ጉዳይ ምክንያት ላለፉት 12 ዓመታት አቁማ የነበረ ቢሆንም በጓደኞቿ ምክንያት ዳግም ወደ ሙዚቃ አለም በመምጣት አራተኛ አልበቧን ለመስራት በቅታለች። ታምሩ አማረ፣ ሚኪ ጃኖና ሌሎች ስመ ጥር የሙዚቃ ሰዎች ተሳትፈውበታል አል ተብሏል። አልበሙን ሰርቶ ለመጨረስ አንድ ዓመት ብቻ እንደወሰደባት የተናገረችው ሃይማኖት ግርማ በወጪም በኩል የተጋነነ ዋጋ አልተጠየቅኩም ብላለች። አዲሱ አልበም ከፊቶቹ አልበም እኩል እንዲደመጥ ጥራቱን ጠብቆ ተሰርቷል ነው የተባለው። ሙዚቃውን ፕሮዲስ ያደረገው ድምፃዊ ደሜ ሉላ፣ አዲሱ የሃይማኖት ግርማ አልበም በናሆም ሪከርድስ በኩል ለአድማጭ ይቀርባል ብሏል።